አምስተኛው የኦሮሚያ ቱሪዝም ሳምንት ከሀገር ውስጥና ከተለያዩ ሰባት የአፍሪካ ሀገራት የተወጣጡ ባለድርሻ አካላትን እያሳተፈ መካሄድ ጀምሯል። ለሶስት ተከታታይ ቀናት የሚካሄደው ይህ የቱሪዝም ሳምንትም የባህልና ቱሪዝም ሀብት ማስተዋወቅ እንደዚሁም ባለድርሻ አካላትን መሀልም ጠንካራ ትብብርና ትስስር መፍጠርን ዓላማ ያደረገ ነው። በዝግጅቱ ወቅት የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ እንዳሉት ለበርካታ ዓመታት ለዘርፉ ትኩረት ባለመሰጠቱ ሊገኝ የሚገባው ጥቅም ሳይገኝ ቀርቷል። ይሁንና ባለፉት ሰባት ዓመታት እንደ ቁልፍ የእድገት ምንጭ ተወስዶ በተሰራበት ስራ ከፍተኛ ውጤት መምጣቱን እና የክልሉ ቱሪዝም ኮሚሽንም ሰፊ ስራ ሲሰራ መቆየቱን ተናግረዋል። ባለፉት አምስት ዓመታት እጅግ ትልቅ ስራዎችን አከናውናል። በመዳረሻ ልማት፣ በዲጂታላይዜሽን በገበያ በቱሪዝም ገበያ እንዲሁም ደግሞ በሰርቪስ ኳሊቲ እና መሰል ተግባራት ላይ ሰፊ ስራዎችን ሰርተናል። በዚህም ደግሞ ያመጣናቸው ውጤቶች ኦሮሚያችንን በዓለም የቱሪዝም ካርታ ላይ የማስቀመጡን ስራ አሳክተናል ማለት የምቻልበት ደረጃ ይደርሰናል ማለት ነው። እዛ ላይ ግን አናቆምም። በቀጣዮቹ አምስት ዓመታት በሚኖረን ስትራቴጂ እቅድ ላይ ልናሳካ የምናስባቸው ትልልቅ የቱሪዝም ተቋማት በክልሎቻችን ተፈጥረው እነዚህ ቱሪዝም ተቋማት ደግሞ መንግስት ያለውን የቱሪዝምን የማሳደግ ጫና ተረክበው እነሱ እንዲመሩት ትልቅ ፍላጎት አለ። በክልላችን መንግስት ለዚህም ትልቅ ስራ እየሰራ እንደሆነ ይታወቃል። ይህንን ደግሞ አጠናክረን እንቀጥላለን ማለት ነው። የቱሪዝም ሚኒስትር ደኤታ ዶክተር እንደገና አበበ በዚህ ወቅት እንዳሉትም ዘርፉን በቴክኖሎጂ እንዲደገፍ በማስቻል ይበልጥ እንዲነቃቃ እየተሰራ ስለመሆኑ አንስተዋል። ይህ የቱሪዝም ሳምንትም በዘርፉ እየተገኘ ያለውን ለውጥ ለማስተዋወቅ ያግዛል ነው ያሉት። Tourism is not only about the destination. ቱሪዝም መዳረሻ ብቻ ሳይሆን ስለ ታሪኮች፣ ስለ ልምድና ስለ ግንኙነትም ጭምር ነው። በኦሮሚያ ውስጥ ለዘመናት የቆዩ ታሪኮች አሉ። ነፍስን የሚያነቃቁና የሰው ልጅን የሚያበለጽጉ የባህል ቅርጾች አሉ። ይህ የቱሪዝም ሳምንትም የባህል አከባበር ብቻ ሳይሆን የተግባር ጥሪም ጭምር ነው። ቱሪዝም ከመዝናኛነት በላይ የኢኮኖሚ እድገት፣ የስራ እድል ፈጠራ፣ የባህል ኩራት የሚሆነ ዘርፍ ነው። ይህንን ዘላቂና ሁሉን አቀፍ ቱሪዝም በማስተዋወቅ ማህበረሰቦቻችንን ማብቃት፣ አካባቢ መጠበቅና የኢትዮጵያንና የኦሮሚያን ውበት ለዓለም ማካፈል እንችላለን። ዛሬ ዓለም በፍጥነት በመቀያየር ላይ ያለ በመሆኑ ቱሪዝም ከቴክኖሎጂ ውጪ ሊዳብር አይችልም። ስለዚህ የኦሮሚያ ቱሪዝም ሳምንትም ያለንበትን ብቻ ሳይሆን ቴክኖሎጂን በየደረጃው ከቱሪዝም ማዕከል ጋር በማዋሃድ ወደ ዲጂታላይዜሽን እንዲገባ ጥሪ የምናቀርብበት ነው። ኤቭሪ ሌቭል ኦፍ ኦር ቱሪዝም ሴንተር